ሰላም ጤና ይስጥልኝ ውድና የተከበራችሁ ህደገነት ቲቱ ቤተሰቦች እንዴት ናችሁ? ዛሬ ይዤ የላችሁ የመጣሁት የበርበሬ ነው። በርበሬ የሚፈልግ ቆንጆ በርበሬ ከቤት የተዘጋጀ በርበሬ ነው እና የምትፈልግ ሰወይ በኪሎም፣ በሩብ ኪሎም፣ በግማሽም እንደፈለጋችሁ መጠን ቆንጆ ከቤት የተዘጋጀ በርበሬ ነው እና ሽሮም እንደዚህ ሽሮም አለ። በርበሬም በፈለጋችሁኝ። ይሄ አንድ አንድ አንድ ኪሎ በርበሬ ነው። ከቤት ነው የተዘጋጀው። ሁሉ ባህራት ኮረሪ ምናምን ሁሉ ያካተተ ነው። የምትፈልጉ መጥለብ ትችላላችሁ። ቆንጆ በርበሬ ነው። ካለሩ እንደምታዩት በጣም ነው የሚያምረው ጥለቡ። እንዲሁም ደግሞ ቅቤ አለ። ቅቤ ከፈለጋችሁ የጸጉር ቅቤ አለ፣ የተነጠረ ቅቤም አለ ከፈለጋችሁ ማዘዝ ትችላላችሁ። የጸጉር ቅቤ ቆንጆ ነው። ከቤት ከቤት የተዘጋጀ ቅቤ ነው ማለት ነው። የጸጉር ቤት ነው፣ ከውጭ ሳይሆን የቤት ነው እና የምትፈልጉ ሰዎች ካላችሁ ግዙ፣ ካላችሁበት እናመጣለን። እና አሪፍ በርበሬ ሽሮ አለ ይመስላል እንድትገዙ ጠይቃለሁኝ። ቤተሰቦቼ ይህን የመሰለ በርበሬ ሳውዲ አረቢያ ሪያድ፣ እንዲሁም በተለያየ ሀገርም መግዛት ትችላላችሁ። ይመጣላችኋል፣ መግዛት ትችላላችሁ። እንዲሁም ቆሎም አለ የምትፈልጉትን ነገር እናመጣለን። እዘዙን። ቁጥር እናስቀምጣለን፣ ቪዲዮ እንትኑ ጋር ማለት ነው እና እንድትገዙ ጠይቃለሁኝ። እና አሁን ቆንጆ በርበሬ ነው። እና ቅቤም የተነጠራለ ይህ ቅቤ ነው። እና እንደዚህ የቤት ነው፣ ከቤት የታለበት ነው። እና ግዙ እና ባላችሁበት ሁሉ እናመጣለን። ኪሎ ስንት ነው? ቆንጆ ቅቤ ስለሆነ ቆንጆ በርበሬ ነው። የቅቤው ደግሞ አንድ ኪሎ ቅቤ ነው። አንድ ኪሎ ቅቤ ነው። የሸተተ የሚበላ የተነጠረ የተነጠረ ቅቤ ነው። ለጋ ቅቤ ጠጉር ማለት ነው። ቆንጆ እና ግዙ